በጣም ሰላም ነኝ። እንትን ምግብ ቤት ሆኜ ነበርና ዛሬ አንድ እንደንገናኝ ብዬ እቤት የነበርኩበት ቦታ መብራት የለም እና እዚህ ምግብ ቤት መጥቼ ስልኬን ቻርጅ አድርጌ ተዘጋጅቼ ለማውራት ብዬ ይሄ ወደ ጅጋ ቆሜ አወራለሁ። ምግብ ቤት ውስጥ ጫጫታ ስላለ ማለት ነው። እንዴት ነህ? እግዚአብሔር ይመስገን። ምህረት በጣም ስላገኙ ደስ ብሎኛል። የሆኑ ነገሮችን ከመናገር በፊት ግን ለአንተ እድል ልስጥ፣ እንደው ማለት የምትፈልገው ነገር ካለ በእርግጥ ያለች ይህ ሰዓት አጭነች ግን ቢሆንም ምሬን ለሆነ አንድ ወዳጄ ነግሬው ነበረ። አርብ ማታ ሶስት ሰዓት እንዳትቀርበለው ነው ፕሊስ ብዬ ነግሬው ነበረ። ምክንያቱም በአካል ምሬ ባለበት እኔ መናገር የፈለግኩት ነገር ስላለ ማለት ነው። እና በመጀመሪያ ስላየሁ በጣም ደስ ብሎኛል። ዛሬ አይደለም እኛ ትላንትም በጣም የምንወድ ወንድማችን፣ እኛ ጋር አንተ ያለህ ቦታ ተለውጦ አያውቅም። እኛ ለአንተ ያለን ፍቅር ተቀይሮ አያውቅም በጣም ነው የምንወድ እና የሆኑ ሀሳቦችን ከመናገር በፊት ምናልባት የምትለው ነገር ካለ እድል እስተምሪ በመጀመሪያ ስላየሁ ደስ ብሎኛል ሁሌ ያለው ያው ቪዲዮ ላይ እንደዚህ በላይቭ ደግሞ ስላየሁ በጣም ደስ ብሎኛል እግዚአብሔር አክብርልኝ እድሉንም ሰጥተህ እዚህ ስለጋበዝከኝ ለምንድነው የመጀመሪያው ጉዳይ ለጥቂት ያው ጥቂት ባይባሉም ትንሽ ሰፋ ላሉ። ወራቶች እንትን ብዬ ነበር አልነበርኩም አልነበርኩም ከራሴ ጋር ራሴን የማዳመጥ ጊዜ ላይ ነበርኩኝ። ሶሻል ሚዲያው ላይ ምንም የተንቀሳቀስኩ አልነበርም። እናም በዚህ ምክንያት ብዙ ዲሲሽኖችንም፣ ብዙ ውሳኔዎችን ከራሴ ጋር ለመወሰን ለማድረግ ከአእምሮ ጋር ከልቤ ጋር ሆኜ አንተም ደግሞ የተናገርከው ነገር ውስጤ ስለቀረ ስለነበር ልቤ ውስጥ በሰዓቱ ያው በዛ ጊዜ በነበረን ቃለ ምልልስ ኢንተርቪው እንተ ጋር በገባው ጊዜ ያኔ የወሰንኩት ያው ኦርቶዶክሶኛ ነው ባለልም ያው ለመሄድ የነበረን ጉዞ ነበር። ግን በአንዳንድ ምክንያቶች እንዲህ ብዬ አሁን ማላወራቸው ነገር ግን ህይወቴ ላይ በጣም ብቻ ብዙ ችግር የፈጠሩና ብዙ ነገር ወይም ደግሞ የያዘ ነገር ስለነበረ ተመልሼ አንተንም ለሰድብ ችዬ አለው። ታስታውሱ ከሆነ ፈለገ ከነገድ ልገደል ግባ። ሁሉም ሰው አይምሮ ውስጥ የተቀመጠ መጥፎቱ ውስጥ ነው። የእውነት የውነት፣ ይሄ በእግዚአብሔር በሕይወት እግዚአብሔር ፊት ብዙ ሰዎች ይሄ ልጅ ቀባጣሪ ነው፣ አሁን ደግሞ ነገ ይሰድበናል የሚል አመለካከት ግማሹን ያህል ከሚቀበለኝ ሰው ግማሹን እንደዛ እንዲሰማው በማድረጌ በመጀመሪያ ትልቅ ይቅርታ ጠይቃለሁ። ትልቅ ይቅርታ ጠይቃለሁ። ምክንያቱም እንደ ወንድም መከርከኝ እንጂ አብረኝ ነው እንጂ ፐርሰናሊ እኔ ምንም ምንም ያልጎዳ አይ ለእኔ ብለ ያሰብክ ሰው ነው። ምንም አላረከኝምና እንደውም አንድ ነገር ብለኸኝ ነበር፣ ትዝ ካለ ስናወራ ከዚህ በኋላ ብዙ ነገሮች ይመጡብሃል ወደ አንተ፣ ግን እነሱ ነገሮች ሁሉ ቻላቸው ብለኸኝ ነበር እና ያንን ነገር የመቻል ግን አቅም ውስጥ በጣም በመወደው ሰው በመወደው ነገር በምንወዱለት ነገር በዛ ሁሉ ነገር ነበር የተመጣብኝ ማለት ነው። ጄኔራሊ ተሰድቢያለሁ። ጄኔራሊ ብዙ ነገር እንዲ ብያ አላወራም። ብዙ ነገር ደርሶብኛል እና ያንን ሁሉ ተቋቁሜ አሁን ግን በራሴ ፈቃደው መብትም ስለሆነ ቅድስት ቤተክርስቲያን ለመቀላቀል በጣም በፍጥነት በጣም በፍጥነት ማለት ነው ማንም ሳይቀድመኝ በጣም በፍጥነት ለመምጣት ፈቃደኛ ሁኜ ነገር ግን አንተ የነገርከኝ ወንጌል እንደነገርኩ መጀመሪያ ስመጣ እናንተ የምትሰሩት ወንድሞች፣ ስፔሻሊ አንተ እኔ ከማንም በላይ ፈለገ መምህር ፈለገ ለእኔ እውነቴን ነው እንደዚህ ምንም እኔ አንድ ቀን በአካል አግኝቼዋለሁ። ግን እኔ ማንም ምንም ቢል ከህይወቴ ማለት ነው እኔ ከህይወቴ ምን ትማራለ ብትሉኝ፣ እኔ በቃ ስለ ቤተክርስቲያን ራሱ በቃ መልካም እይታ አለው ወይ ስትሉኝ፣ የእሱን አቀባበል አይቼ ነው የምናገረው ለሱ በቃ ያለው አቀባበል መልካምነቱ ብቻ ይቅርታ ለመጠየቅ ነው የመጀመሪያው። በጣም በጣም በጣም በጣም ልብን ባሳዘንኩበት ነገር ሁሉ በተናገርኩት በዛ ቃላት ሁሉ ልብ ካዘነ ሆነ በሆነ በእግዚአብሔር ፊት ከልቤ እንደታላቅ እንደ ታናሽ ወንድም አንተም ደግሞ እንደታላቅ ይቅርታ እንድታደርግልኝ በእግዚአብሔር ስም ጠይቃል። ምህረት እንድታደርግልኝ ማለት ነው። በመቀጠል ቅዱስቤቱሳንን ለመቀላቀል ሙሉ ውሳኔን ወስኛለሁ። እኔ ከዚህ በኋላ

ይህንን በስፋት ስናገር ነበረ፣ ቪዲዮ ሰርቼ ነበረ እና ይህንንም ከዛ ከተናገርኩት ነገር አንጻር ይቅርታ ለመጠየቅ ወዳለሁ ወንድሜ አመሰግናለሁ፣ ስለሚሰጠኝ መልካም የሆነ ፍቅር። አሁን ማክብሪያኝ እዚህ ላይ ከአንተ ጋርም እንደሆን ስላደረክ በጣም አመሰግናለሁ። ጊዜ ያክብርል መሬ በጣም ነው የምናመሰግነው፣ በጣም ደስ ብሎናል። በመጀመሪያ ምን አለመሰላችሁ ፕሊስ፣ እባካችሁ እኔ የሃይማኖት ፖለቲካ ማንን አይጠቅምም እና ምናልባት እዚህ ሆናችሁ ወንድማችን እዚህ ስላለ ፕሮቴስታንት የሆኑ አማኞች ላይ የምንናገረው ምንም አይነት የጥላቻ ነገር የለም እና እንደዚህ አይነት አስተሳሰቡ ያላችሁት ወንድሞች በጌታ በጌታ ፍቅር ለምናችሁ ፕሊስ አቁሙ። ምህረት ወንድማችን ቅድም እንዳልኩ በጣም ነው እኛ የምንወድ እኛ ጋር ልዩ ቦታ አለ እኛ ጋር ልዩ ቦታ የሚኖር ፕሮቴስታንት ስለሆንክ ወይም ኦርቶዶክስ ስለሆንክ አይደለም ፈለግን ስለዘለፍኩ አይደለም ምናምን ምናምን ምናምን እንዲሁ ሁሉንም ሰው መውደድ ግዴታ አለብን ሰው እንወድሃለን በቁም ነገር እኛ እንወድሃለን ምህረት ወደ ኦርቶዶክሳውያን ጋር የመጣው ከሁሉ በፊት በፕሮቴስታንቱ ቤት ያለው ነገር ስላደከመው ነው ያደከመው ደግሞ ያ ነገር ብርታተን እንዲፈልግ አድርጎታል። ብርታተን ፈልጎ ደግሞ ወደዚህ ሺ ቅድስት ቤተክርስቲያን መጓዝን ፈልጓል። ሰው ቀደም እንዳልኳችሁ እኛ የሃይማኖት ፖለቲካ የምናራምድ ሰዎች አይደለንም። የሃይማኖት ፖለቲካን ብናራምድ ዛሬ የሆኑ ክርስቲያኖች ልል በሉ፣ ኮሜንት ላይ ሁላችሁም ኑ፣ በብርሃኑ ተመላለሱ፣ ጻፉ ምናምን፣ በዚህ ወጡ፣ በዚህ ፈለገ ይችላል በሉ ምናምን ብለን የሆነ ሰው ሲያደርግ እንደነበረው ላይ በላይ እዚሁ ቁጭ እንዳለ ኦርቶዶክስ ሆኛለሁ በል በአንደበትህ ጌታ ኢየሱስ ክርስቶስን አምላክ እንደሆነ አምናለሁ በል ድንግል ማርያም ቅዱሳን አማላጅ እንደሆነ አምናለሁ በል ምናምን ብለን ድራማ መስራት እንችላለን። ግን አላማችን አይደለም። ክርስቲያኖች፣ ድራማና የእውነት ህይወት ልዩነት አለው። ምናልባት በድራማ ብሔራዊ ቲያትር ገብታችሁ ቁጭላችሁ ስትመለከቱ ገበሬ እየዘራ ልታዩ ትችላላችሁ። በድራማ እየዘራ አክት እያደረገ ልታዩ ትችላላችሁ እያረሰ እየተወነ ልትመለከቱ ትችላላችሁ። ነገር ግን ፍሬ ሆኖ በቅሎ ታጭሎ ወደ ገበያ የሚወጣ እህል አይኖርም። አያችሁ፣ የድራማ ትልቁ ኪሳርያ ነው። ድራማ መምሰል ማስመሰል እንጂ እውነት አይደለም። ስለዚህ ሰው ሊያርስ ልትመለከቱ ትችላላችሁ፣ ሲዘራ ልትመለከቱ ትችላላችሁ። በስሎ ደርሶ ታጭሎ ግን ወደ ገበያ የሚወጣ እህል የለም። የእኛ ትልቁ ዓላማ ደግሞ እያስመሰሉ ማረስ አይደለም። ብዙዎች እያስመሰሉ እያረሱ ነው። ኦኬ እየተወኑ ነው። ሞፈር የሚመስል ነገር ይዘው ቀንበር የሚመስል ነገር አዘጋጅተው በሬ የሚመስሉ ነገሮችን አድርገው ሰዎች ፊት እየተወኑ ነው። እያረሱ እየመሰሉ እየዘሩ እየመሰሉ እየተወኑ ነው። እመኑኝ፣ በቅሎ ግን ገበያ የሚወጣ ነገር የላቸው። እኛ ደግሞ ድራማ እየሰራን አይደለም። የእምነታችን ጀማሪና ፈጻሚ የሆነው ጌታችን መድኃኒታችን ኢየሱስ ክርስቶስ ቃሉን ኦኬ፣ ቃሉን በሐዋርያቱ በኩል በእውነት በእውነት ተሰብኮልን አውቀ ነው ተበርተ ነው ያመን ነው እስከሆነ ድረስ እኛም የእውነት ቃሉን እየሰበክን ቃሉን እየኖርነው እኖራለን እንኖራለን እንቀጥላለን እንጂ ምን ሰራበት ድራማ? ምን ተውንበት ተውኔት? የለም ሰው ምሕረት ወንድማችን ዛሬ ለእኛ ስሜት የሆነን ጎበዝ። በቃ ቶሎ በል ዛሬ ሆኑ ነገ ሆኑ ንትበል አንልም። ምሬ በፍቅር አሁን እንደዚህ ሲል ክርስቲያኖች ፍቅር መስጠት፣ እናንተም በደንብ ቻሉበት። ምናልባት ከዚህ ቀደም ስህተቶች ይኖራሉ ብዙ ስህተቶችን፣ ሁሉም በሚዲያ አይነገርም። ኦኬ ሁሉም በሚዲያ ይነገር፣ ለምን እንደዚህ አይነት ነገሮች ተፈጠሩ፣ ብዙ ነገሮች ይኖራሉ፣ ሁሉም በሚዲያ አይነገርም። እጆቻችሁን ዘርግታችሁ ተቀበሉ። ቤተክርስቲያናችን ጠዋትም የመጣውን፣ ከሰዓትም የመጣውን፣ 11 ሰዓትም የመጣውን በሮቿን ከፍታ እኩል ትቀበላለች። ስለዚህ ሁላችሁ እጆቻችሁን ዘርግታችሁ ተቀባዮች ሁኑ። ከዛ ውጭ ግን በፍቅር እንዲረዳ የምንፈልገው ነገር ምንድን ነው? ለመሬት ዛሬ በአንድ ጊዜ ሰዎች ኦርቶዶክስ አይሆኑም። መሬት ዛሬ ኦርቶዶክስ መሆን ስለመፈለገ ብቻ ኦርቶዶክስ ይሆናል ማለት አይደለም። ዶክትሪኗን ማወቅ አለበት። ለምሳሌ መሬ በቻልኩ አቅም፣ ምናልባት እንግዲህ እኔን ትቀርበኛለ እኔ ያለውኝ ምናልባት ከኔ ውጭ ደግሞ ለልደት የሚቀርቡ ከሆነ ሌሎችም ወንድሞች የምታውቃቸው ካሉ ቀረብ ብለህ አሁንም ምናልባት ልብህ ወደዚሽ ቅዱስ ቤተክርስቲያን መምጣት ሊፈልግ ሊሆን ይችላል። ነገር ግን ብዙ ጥያቄዎች ደግሞ ሊኖሩብህ ይችላሉ። እንደው ኦርቶዶክስ ቤተክርስቲያን ይሄ ትምህርቷ እንደው ትንሽ እንደው መጽሐፍ ቅዱስ አይመስለኝም፣ እንደው ይሄን ነገር ብታብራሩልኝ፣ ይህን ነገር ብታስረዱኝ የሚለው ነገር ካለ ቀድመህ ከአንተ ጥያቄዎች መጥተው እኛ በናስረዳ። ከዛ በመቀጠል ደግሞ ምንም ጥያቄዎች እንኳን ባይኖሩ መሰረታዊ የሆኑ የቤተክርስቲያን ትምህርቶች አሉ። አንድ ሰው ወደዚህ ቅዱስ ቤተክርስቲያን ከመግባቱ በፊት ወደዚች ቅዱስ ቤተክርስቲያን አማኝ ከመሆኑ በፊት በመጀመሪያ የሚማራቸው ትምህርቶች አሉ። እነዛን ትምህርቶች ተምረህ ተረርተህ ስሜታዊ ሆነ ሳይሆን ከስሜትነት ርቀ በፍቅር የቤተክርስቲያንን ትምህርት አላምጠው እንደዋጡ ወንድሞቻችን ውጠህ ቃሉን የምትናገር ቃሉን መስካሪ ወንድማችን እንድትሆን እንፈልጋለን። በዚህ አጋጣሚ በነገራችን ለዚህ ውስጥ ያላችሁ ኦርቶዶክስ የሆናችሁ ወንድሞችም ስሜትነት ለክርስትና ጸር ነው። ብዙ ጊዜ ሰዎች ብዙ እርምጃቸው በአጭሩ የሚገተው ስሜት የሆኑ ስለሚጓዙ ነው። እና እኔም ሌሎቻችንም ሁላችንም ስሜቴ ልንሆን አይገባም። ስሜቴ ሳንሆን በጣም በእርጋታ በጣም በፍቅር በጣም ስክን ብለን ነገሮችን ተጉዘን ያለምነውን ነገር አሁን እናደርገዋለን። መሬ ዛሬ እንድትመጣ የፈለግኩት ዛሬ ኦርቶዶክስ ሆኗል፣ ኦርቶዶክስ ሆኗል በቃ ዛሬ ደስ ይበላሉ፣ ፖለቲካ ለመስራት አይደለም። ያኔ አንተን ተጠቅመው ቤተክርስቲያን ሲዘርፉ የነበሩ ሰዎችን ዛሬ ከእንደገና ያነሱን ስተሰረች አንተን ገስር ያርጌ እነሱን ልዘልፍ አይደለም። የሃይማኖት ፖለቲካ ልሰራ አይደለም። ቅድም እንዳልኩት እንደ ተውኔት፣ እንደ ድራማ በወንጌል ድራማ እንሰራም፣ ይልቁኑ በወንጌል እውነት የሆነውን ቃል እንሰብካለን እንጂ እና ብሬም በርታ። ከሰኞ እስከ ሐሙስ ባሉት ቀናት አልፎ አልፎ እኔም ላይ ትገባለሁ እና ምናልባት የምታናሳቸው ጥያቄዎች ካሉ የግድ ላይቭ ላይ መሆን የለበት እና በአካል መገናኘትም እንችላለን። በውስጥ መስመር አንዳንድ ምልክቶችን አስቀምጥልኝ። አመቺ ሰዓት ሲኖረኝ ያለበት ድረስ መምጣት እችላለሁ። ቁጭ ብለን ሻይ ቡና እያለን ይሄ ትምህርት እንዲነው ይሄ ትምህርት እንዲነው እያለን እናወራለን። በርታ፣ ሁሉም ኦርቶዶክሳውያን ይወዱሃል። በቃ በነገራችን ላይ በስተመጨረሻ ብለው ምንድን ነው የምልህ መውደቅ አዳማዊ ነው። ወድቋ ለመነሳት ግን ሰይጣናዊ ነው። ከሰው ስህተት ከብረት ዝገት ከእንጨት ደግሞ ጭስ አይጠፋም። ሰው ሰዎች ነን፣ እንወድቃለን፣ እንስታለን። ወድቆ መነሳት ግን አዳማዊ ነው። አዳምም ወድቆን የተነሳው ሰው አንተም፣ ምንም ሌላ የተፈጠረ ነገር የለም። የሆነ ነገሮች ወድቀ ነበር ሰው፣ ተነስተሃል፣ እግዚአብሔር ይመስገን። በርታ። ፕሮቴስታንት ሆነህም እራሱ ብትቀጥል እንወድሃለን። ብቻ መተ እንድትማር መተ እንድትጠይቅ ብቻ ነው እኛ የምንፈልገው። በርታ። እንዳጠፋብን ምሬ ፈልይ ይልል ነበር። አይ እኔ ስለምወድ ነው። በጣም ነው የምረኝ ነው። እኔ ብዙ ጊዜ ሶሻል ሚዲያ አልነበርኩም ይህን አራት ቀን በፊት ነው የመጣሁት። ግን በጣም ማየው ሜቢ ስገባ ሰወጣ ፕሮፋይል ላይ ያሳያል እኔ በጣም የሚመለከተው ያንተን ብዙ ነገር። እግዚአብሔር ያክብርህ። የጀመርከውን የወንጌል ጉዞ መድኃኔዓለም ጽናቱን ሰጥቶ፣ አሁን ደግሞ ብዙ ወጀብ ቢኖርም ብዙ ነገር ቢኖርም እኔም እየጸለይኩልህ ነው አምላክ በሚያውቀው እግዚአብሔር ከጎን ሆኖ ባለው ነገር ሁሉ እያበረታ ጠላቶችን አፋቸውን ዝም እያስባለ ወንጌልን በስፋት እየሰበክ ብዙዎችን ደግሞ ይህንን ትክክለኛ የሆነው ክርስቶስን መዳንን ወንጌልን ጽድቅን ትክክለኛ የሆነ ደግሞ አስተምህሮ የሚገኝበት ቤተክርስቲያንን የሚመጡበት ወደዚች ቤተክርስቲያን የሚፈልሱበትን ጉዞ ጀምረሃልና እግዚአብሔር አምላክ ያክብር። ክብረት ይስጥልኝ ወንድሜ፣ እግዚአብሔር ጨምሮ ጨምሮ ሰላሙን ጤናውን ይስጥ። ያንተ ስም በክርስቶስ አንዴ የተጻፈ ስለሆነ የወንጌሉን ስራ የሚሰሩ ደግሞ የእግዚአብሔርን ወንጌል ስራ የሚሰሩ ሰዎች ደግሞ ብዙ ብዙ ነገር ይነሳባቸዋል። ብዙ ነገር ይባላሉ። በዚህ ሁሉ ውስጥ ግን እግዚአብሔር ኃይላቸው ነው። እግዚአብሔር መደገፊያቸው ነው። አምላክ ብርታታቸው ነው። ከእግዚአብሔር ደግሞ ቀጥሎ እኛ ወንድሞች፣ እኔም ደግሞ እንደ ወንድም ከአንተ ጋር ሊሆን ሁሌ ዝግጁ ነኝ። ወድሃለሁ፣ አከብርሃለሁ። አክብራ መድኃኒዓለም ከአንተ ጋር ይሁን። አመሰግናለሁ። አሜን አሜን። ምሬ በቃ በውስጥ መልእክት አስቀምጥልኝ። ምናልባት ቁጥሬ ከሌለ አዲሱ ቁጥሬን አስቀምጥልሃለሁ። እንደዋወላለን። እንገናኛለን። እሺ፣ እሺ። ሰላም ዳር